እኔ ቤተሰብሽ ሻርሎ ነገርኛ፣ አባዬ ቤተሰብሽ ብቻ። ይሄን ወንጀለኛ አባዬ የምትለው አንቺም፣ የገዛ ልጅሽን በህይወት ጠብቆ ላሳደገልሽ አባት እንደዚህ ነው የምታስብ? እኔ ስለ አባቴ ምንም አውቀው ነገር የለም። ሆስ እኔንም አታውቂም። ምን ማለት ነው? አዎ አላውቅም። በዚህ መጠን ቤተሰብ የምትመጣብት ከሆነ አላውቅም።

ነው አምራን በወንድማማች መካከል ከባድ ችግር ሳትፈጥር አልቀረችም። አብራን ከራት ግብዣ በኋላ ወደ መጸዳጃ ቤት ሄዳ ኤርሚያስን አውርተው ነበር። በዚህ መሃል አንተ ነፍሰ ገዳይ አትደውልልኝ በማለት ልጇ እንዲወርድባት ስላደረገ ተጣልተው ስለነበር በስጨት ብላ ታወራዋለች። አግመም ወደ መኝታ ቤቱ አልፎ ሲሄድ ነበርና በድንገት የሚወራውን ነገር ይሰማል። ወንድሜ ከምን ውስጥ ነው ያለው? ነገ ሽማግሌ የሚላክባት ልጅ እንዴት ከሌላ ሰው ጋር ታወራለች? በማለት ይናደዳል። ዘሮ ዝናሽ በድብቅ ያደረገችው ነገር በይፋ ወጥቶ ሲያንከራትታት እንመለከታለን። ሰላም እንደምን አላችሁልኝ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያልኩኝ ለቻናሌ አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሌን ደግሞ ሰብስክራይብ በማድረግ አበረታት ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ዳግም አምራን በስልክ ያወራችሁ ነገር አሁን ላይ በሌ ነው እየተመላለሰበት ነው። እንዴት ሽማግሌ የሚላክባት ልጅ እንደዚህ አይነት ነገር ይገኝባታል? አሁን ከኤርሚያስ ጋር እንዴትስ ግንኙነት ይኖራታል በማለት እያንሰላሰለ ነው ከራሱ ጋር ብዙ ከተማከረ በኋላ ወንድሜ ነፍሰ ገዳይ ሴት ማግባት የለበትም፣ ስለዚህ ያለውን እውነት እነግረዋለሁ በማለት በራሱ የደመደመ ይመስላል። አምራን ኤርሚያስን ካፌ ከቀጠረችው በኋላ ሽማግሌ ሊላክ ሁለት ወር ሲቀረው ጉድ አደረከኝ በማለት እየጮኸችበት ትገኛለች። የድሮ ፍቅረኛሽ ነበሩ በስርዓት አናግሪ በማለት አንዳንድ ነገሮችንም ሲነጋገሩ ነበር። በጊዜው እኔም ፍቅረኛሽ ነበር ሁይ፣ ስለዚህ ለምንድን ነው እንደዚህ የምትናገሪ በማለት ኤርሚያስ በስጨት ሎም ሲያወራት ነበር። አንተ ምክንያት ዳግም የተፈጠረውን ሁሉ ስለሰማ አሁን ከባድ ችግር ይፈጠራል፣ ሽምግልናውም ላይላክ ይችላል፣ ሁሉም ነገር ተበላሽቷል በማለት እያማረረሽ ትገኛለች። ዳግም የተፈጠረው ነገር እያሳሰበው ይገኛል። ከቢሮም ተቀምጦ ስለ አምራም ብቻ ነው የሚያስበው። ኑሀሚን ከፍተኛ ሀሳብ ውስጥ ስለገባህ የማግዝህ ነገር ካለ ንገረኝ ብትለውም ተይው በቃ እኔ ወጣዋለሁ በማለት ለእሷም ለመንገር ፍቃደኛ አልሆነም። እሷ ግን የተፈጠረው ነገር ክፉኛ አሳስቧታል። ወይዘሮ ዝናሽ ባለቤቷን ቁጭ ካደረገች በኋላ አምራን ከዚህ ቤት እንዳትመጣ፣ ልጅንም እንዳታገበው ባከን ሽምግልና መላኩን ተው በማለት እያሳመነችው ትገኛለች። ይች ልጅ ከዚህ ቤት የምትመጣው ነፍሰ ጡር ስለሆነች ብቻ ነው ስትለውም በፍጹም የልጅ ምርጫ ስለሆነች ማግባት አለበት በማለት ከሷ ጋር እየተከራከሩ ነው። ወይዘሮ ዝናሽም ከማይሆን ትዳር ልጄ ገብቶ ሲዋኝ ዝም ብያ ላይም የማደርገውን ራስ ያውቃለሁ በማለት በፉከራ ተለያይተዋል። ዳግም አምራን ለማናገር ካፌም ቀጥሯት ነበረ። በዚህ መሃል ታዲያ ያልጠበቀው ዱብዳ ደርሶበታል። እድሜ ሽማግሌ ሊሊክ ሁለት ቀን ብቻ ነው የቀረው፣ ግን ደሞ አንቺ ከኤርሚያስ ጋር የምታወሪው ነገር ምንድን ነው? በማለት አንዳንድ ነገሮችን ቢያዋራትም እሷ ግን ነገሮችን ሽምጠጥ ካደረገች በኋላ በሌላ ቋንቋ እናግረዋለች። አምራን ግን ራሷን የተከላከለችበት መንገድ ክፉኛ ያስፈራ ነበር። አንተ የራት ግብዣ ሁለት ጭኔን ስትነካካይ ነበረ። በእጅህም በግርህም ብቻ አንተ አስቸጋሪ ሰውነ። በማ ማለት ኩምሽሽ ታደርገዋለች። አሁን የሆነውና የተፈጠረውን ነገር ለናሆም ነግሬ እዛ ቤት ከመውጣት በፊት አርፈ ተቀመጥ በማለት በማስጠንቀቂያም ተነግረዋለች። ም ቢሮ ነበርና ኑሀሚን ድብርቱ ለቀቀህ ወይ በማለት ወደ እሱም አምርታ ነበር። በዚህ አጋጣሚ ታዲያ የዳግም አባት ወደ ቢሮ ይገባና ልጅ አለህ በማለት ሰላምታ ጀምሮለትም ነበር። ኑሀሚን ካያት በኋላ እችን የመሰለች ቆንጆ ካጠገብ ስለተቀመጠች ደስ ብሎኛል በማለት ኑሀሚንም ተተዋወቀች በኋላ እጇንም ይስማታል። በዚህ መሀል ታዲያ ዳግም ና እንድበል ከዚህ ቢሮ እንውጣ አሁን ሌላ ችግር ይፈጠራል በማለት አሁንም በድንገት አልፎ ሲሄድ ከመብራት ፖል ላይ የሆነ ፎቶ ያያል። ያን ፎቶ በሚያስተውልበት ጊዜ ግን የዳግም አባት ነበረ። ጽሁፉም በእስር ቤት ያመለጠ ስለሆነና አሁንም ተጠርጣሪው እየተፈለገ እንደሆነ የሚገልጽም ነበረ። ከእስር ቤት ያመለጠ ሌባ ነው ታዲያ ከኛ ቤት የተደበቀ በማለት እያበደም ወደ ቢሮም ሲመጣ ነበር። በዚህ መሀል ታዲያ አባትና ልጅን ያገኛል። ዳግምንም አንዳንድ አማርኛዎችን በመናገር እንዲሳቀቅ አድርጎታል። አገምም እየተፈለክ ስለሆነ እባክህን አባዬ ከተከራየው ልህ ቤት አርፈ ቁጭ በል በማለት ቢመክረውም፣ አንተን ጥዬ መሸሻ አልችልም፣ ስለዚህ የመጣውን ነገር ጋፈጠዋለሁ በማለት ሲያዋራውም ነበረ። ብቻ አባትና ልጁ በጣም እንደሚዋደዱና ግን ደግሞ ያሉበት ሁኔታ በጣም አሳሳቢ እንዲሆን ሁለታቸው እየተጨናነቁ ይገኛሉ። ዳግም አባቱን ከሸኘ በኋላ ኑሀሚን ባለችበት አንዳንድ ነገሮችን ተነጋግረዋል። አሁን በአባቴ ጉዳይ መጨናነቅ ያለብህም በራስህ ጉዳይ ተጨነቅ በማለት አንድ ሁለትም ተባብለዋል። የጉዳይ ማሰብና ማሰላሰሉን ትተህ አምራን ከማን ጋር እንዳለች በደንብ ማየት አለብህ። ነገ ሽማግሌ የምትልክላት ልጅ አሁን ከኤርሚያስ ጋር ትጨማለቅልሃለች በማለት ያለውን ነገር ይናገራል። ነሆም የተፈጠረውን ነገር አምኜ መቀበል አልችልም ይላል። ድጋሜ ወደ ኤርሚያስ ትሄዳለች ብዬ አላስብም፣ እንዴት እንደዚህ ይሆናል በማለት ራሱን ይዞ እንዳዘነ በደንብ ያሳብቅበት ነበር። ኑሀሚንም አምራን ተቀጠራት በኋላ የተፈጠረውና የሆነው ነገር የሰማሁት ትክክል ነው በማለት በንዴት አንደበቱም ሲያዋራት ነበር። እሷ ግን የሰማችውን ነገር መልሳ ቀልብሳ አድርጋዋለች። ሆዴ ውስጥ ባለው ልጅ እምልልሃለሁ፣ እኔ ከኤርሚያስ ጋር ምንም አይነት ግንኙነት የለኝም። ይልቁንስ ያስቸግረኝ ነበረ አንተ ጋር ከመተዋወቃችን በፊት ብቻ ከዚህ በፊት ያስቸግረኛል በማለት ግል ላይ ሲያገኘኝም ለኔ ስሜት አለው፣ የግብዣው ዕለትም ሲነካካይ ነበረ በማለት ለዛ ነው ተጨናንቄ ወደ መጸዳጃ ቦታ መሄድ ነኝ ያልኩት በማለት ትዝርቷንም ተናግራለች። መጸዳጃ ቦታ ተከትሎኝ ከመጣ በኋላ ሁሉን ሰውነቴንም እየነካካ ሲስመኝም ነበር በማለት ናሆም እንዲያብድም አድርጋለች። እሱም እያበደ ወደ ቤቱ እየሄደ ይገኛል። ሰዎች ላይ የታሰረው ሰው እንዴት አምልጦ ይመጣል በማለት የተፈጠረውን ነገር ከሰማ በኋላ ቤቲቱን ሩዋንዳ አድርጓታል። እንግዲህ ባለቤቱንም ጠርቶ ይህ ነገር እንዴት ነው በማለት አስረጅኝ ይላታል እና ሽም መታሰሩን አውቃለሁ እንጂ ጠፍቶ መምጣቱን አላቅም በማለት ሽምጥጥም አድርጋለች በዚህ መሀል ታዲያ ቤቲቱ በአንድ እግሯ ቆማ ነበረ እንዴት እንደዚህ ይሆናል ዳግም አሁን ላይ ተስፋ የቆረጠ ይመስላል አባቴ በእኔ ምክንያት ነው ታስሮ የሚሰቃየው ስለዚህ ራሴ እጄን ለፖሊስ እሰጣለሁ በማለት እንግዲህ ግርግር እየፈጠረ ነው ሆምም የአምራንን ምክርት ከሰማ በኋላ ወንድሙን ቀጥቀጥ አርጎ ሊገርፈው ችሏል ውድና ክቡር የሆናችሁ የቻና የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰግንሁ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ